ከኢትዮጵያ የውጭ ምንዛሪ ምንጮች መካከል አንዱ ከውጭ ወደ አገር ውስጥ በሐዋላ የሚላቅ ገንዘብ ነው። ከሐዋላ የሚገኝ የውጭ ምንዛሪ ከሌሎች የውጭ ምንዛሪ ማግኛ መንገዶች የተሻለ እንደሆነም ይገለጻል። በሐምሌ ወር 2016 ዓ.ም የተሟላ ማክሮ ኢኮኖሚ ማሻሻያ ትግበራን ተከትሎ የውጭ ምንዛሪ ተመን በገበያ እንዲወሰን ተደርጓል። ይህም በሐዋላ ወደ አገር ውስጥ የሚላከውንም ገንዘብ መጠን ማሳደጉን የኦሮሚያ ህብረ ሥራ ባንክ ፕሬዚዳንት ደርቤ አስፋው ይገልጻሉ ማክሮ ኢኮኖሚው ማሻሻ ከተደረገበት በጣም የውጭ ምንዛሪ ግኝት ውጥረት ውስጥ የነበረ ብዙ ፋብሪካዎች እና ኢንዱስትሪዎች የእቃ ማግኘት ፈተና ውስጥ የነበሩ ባንኮችም በውጭ ምንዛሪ ክምችት የኮሚትመንታቸውን መወጣት የተፈተኑበት የተቸገሩበት ሁኔታዎች ነበሩና ዛሬ ላይ በአሴት ደረጃ በዶላር በባንክ አካውንት የተያዘ እንደ ሀገርም በሪዘርቭ ደረጃ በሪዘርቭ መጠን የተያዘው ሲመለከት ሪፎርሙ ትልቅ ትልቅ ተጽዕኖ አሳድሯል ማለት እችላለሁ። በውጭ የሚኖሩ ዲያስፖራዎች ገንዘባቸው በህጋዊ መንገድ እንዲልኩ የተለያዩ ማሻሻያዎችና ማበረታቻዎች እየተከናወኑ መሆኑን የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ገልጿል። የኢትዮጵያ ብሔራዊ ባንክ የምንዛሬ ተመንን ወደ ገበያው በማቀራረብ ከዛም ደግሞ በገበያ ስርዓት እንዲመራ በማድረግ የወሰደው እርምጃ አለ። ያ የወሰደው እርምጃ በፊት ከባንክ ውጭ ይደረጉ የነበሩ ወይም በህገወጥ መንገድ ይደረጉ የነበሩ እንቅስቃሴዎች ወደ ባንክ ስርዓት የተመለሱበት፣ ከውጭ ደግሞ ወደ ኢትዮጵያ የሚልኩ ኢትዮጵያውያን ትውልደ ኢትዮጵያውያን በቀጥታ ወደ ባንክ ስርዓት ወይም ደግሞ ህጋዊ የሐዋላ ስርዓት በመምጣት የተሻለ የውጭ ምንዛሬም ወደ ሀገር ውስጥ እንዲገባ የሆነበት ምክንያት ነው። ዩናይትድ ኦቲቲ የሚባል የኢትዮጵያ ብሔራዊ ባንክ ያወጣው የባንክ ሂሳብ መክፈቻ የኦንላይን ሲስተም አለ። በዛ መሰረት ራሳቸው ከቻሉ ራሳቸው ካልቻሉ ደግሞ በኢትዮጵያ ሚስዮኖች ቀረብ ብለው ይህን ድጋፍ ማግኘት ይችላሉ። በኢትዮጵያ ኮሚኒቲዎች፣ ወይም ሌሎች በልጆቻቸው፣ በሌሎችም በቀላሉ ያንን መክፈት የሚችሉበት መክፈት ብቻ አይደለም መቆጠብ የሚችሉበት እድል በመረጡት ንግድ ባንክ ተመቻችቷል ማለት ነው። በሐዋላ የሚላክ ገንዘብ አገርን መደገፍ መሆኑን አውቀው ዲያስፖራዎች ህጋዊ መንገድን ብቻ መጠቀም እንዳለባቸው አምባሳደር ፍጹም አረጋ አስገንዝቧል። ዲያስፖራ ወደ አገር ቤት ገንዘብ በሚልክበት ሰዓት፣ አንደኛ በፊት ከነበረው የተሻሉ ሁኔታዎች ተፈጥረዋል። በህጋዊ መንገድ መላክ በህገ ወጥ መንገድ ይዘው የሚንቀሳቀሱ ሰዎች ስንቱ ታሪኩን አልተናገረም እንጂ ስንት ገንዘብ ተበልተዋል። ስለዚህ በህግም አግባብ ተጠያቂ ተደርጎ ሊሆን ይችላል፣ እንዲሁም ደግሞ ባላወቀው ዘራፊዎችም ተዘርፎ ሊሆን ይችላል። ምንም ጥበቃም የለውም፣ ዋስትናም የለውም። በሌላ በኩል አገርን የሚጎዳ ስራ ነው የሚሰራው። በህገ ወጥ የመጣው ገንዘብ ለምን አገልግሎት እንደሚውል ለጦር መሳሪያ አገልግሎት ይዋል፣ ጸጥታችንን ለማወቅ ይዋል፣ የምናውቀው ነገር የለም ማለት ነው። ስለዚህ እጠቀማለሁ ብሎ ጉዳት ውስጥ እየገባ እንደሆነ ነው። ሁለተኛ በፓራል ማርኬት ወይም ደግሞ በተለምዶ ብላክ ማርኬት በሚባለው እና በህጋዊ መካከል ያለው ልዩነት ጠቧል። እንደውም ዩሮን ከወሰድን በቀጥታ በህጋዊ መንገድ የሚመጣው ይበልጣል ነው የሚባለው። ስለዚህ ህጋዊ መንገድን እንዲከተሉ አደራ ማለት እንፈልጋለን። ከተሟላ ማክሮ ኢኮኖሚ ማሻሻያ ትግበራ በኋላ በሐዋላ ወደ አገር ውስጥ የሚላከው ገንዘብ እድገት እያሳየ ቢሆንም የተጀመረውንም ማሻሻያ የበለጠ ውጤታማ ለማድረግ ባለድርሻ አካላት በቅንጅት መስራት እንደሚጠበቅባቸው ተገልጿል።